በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 16 የሚነበብ ስንክሳር። እረፍቱ ለሊቀ ጳጳሳት ያቃቱ። ጥቅምት 16 በዚች ቀን ለአባቶች ሊቃነ ጳጳሳት አርባ ዘጠነኛ የሆነ ቅዱስ አባት የእስክንድሪያ ሊቀ ጳጳሳት አባ ያቃቱ አረፈ። ከእርሱ በፊት የነበረ አባ ብንያሚን ባረፈ ጊዜ ይህን አባት መርጠው በእስክንድሪያ አገር ላይ ሊቀ ጳጳስና ሾሙት። በዘመኑ ብዙ ችግር ደርሶበታል። ስሙ ቴዎዶሲዮስ የሚባል አንድ መልካዊ ሰው ነበር። እርሱም ወደ ደማስቆ ንጉሥ ወደ ዘይድ ሂዶ ብዙ እጅ መንሻ ሰጥቶ ለእስክንድሪያ አገረገዢ ሆኖ ተሾመ። ይህንንም አባት አባ ያቃቱን ሊያስጨንቀው ጀመር። በየዓመቱ ግብር ሰባት ሺህ የወርቅ ዲናርና ከእርሱ እስከ ተቀበለ ድረስ እግዚአብሔርም እስካጠፋው ድረስ ይህን አባት እንዲህ አሰቃየው። በዘመኑም የብዙዎች ቅዱሳን አባቶች አባት የሆነ የአባ መቃርስ ቤተ ክርስቲያን ሕንፃዋ ተፈጸመ። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ለዚህ አባት ተገለጸለት። ፍዩም በሚባል አገር በአባ መቃርስ ቤተ ክርስቲያን ውስጥ የሚያገለግል ዮሐንስ የሚባል ጻድቅ መነኮስ እንዳለ ነገረው። ሕዝብን በማስተማርና በመምከርም ይረዳው ዘንድ መልእክተኞችን ልኮ እንዲያስመጣው አዘዘው። ሁለተኛም ከእርሱ በኋላ ሊቀጳጳሳት እንደሚሆን ገለጠለት። በዚያም ጊዜ መልእክተኞችን ልኮ ወደ እርሱ አስመጣው። ሥራውንም ሁሉ አስረከበው። ይህንንም አባት ከብዙ ድካም የሚያሳርፍ ሆነ። በሹመቱም ወንበር 19 ዓመት ኑሮ ከዚህም ዓለም በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የቅዱሳን መታሰቢያ በዚችም ቀን የቅዱሳን መቅሮፊዮን የእብሎ የባሕታዊ ኢሳይያስ ረድእ የጴጥሮስ ደግሞ የፋሩ የድርቄ አገር የሆኑ የ45 ጻድቃን የመስተጋድል አሮን የቃርቡ የአናሊዮ የአባ ጳውሊ የመስተጋድል ማርቆስ ዕረፍታቸው መታሰቢያ ነው። እግዚአብሔርን በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 16 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ።